በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ገብርኤል አብሳሬ ትስብዕት፣ ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድ ነውና መልካሙን የምሥራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ የሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታና አካላችንን አሳምርልን። ለአካሄድና ለሀሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉ ባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላኩ ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። አያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት ለእኔም ለደካማ አገልጋይህ እንደዚሁም ይህን ጸሎት ለሚከታተሉት የተሰወረብንን ገልጸህ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከ ሰማያዊት ኢየሩሳሌምን እንወረስ ዘንድ የአማላጅነት ቃል ኪዳንህ ከኛ ከሁላችን አይለየን። አሚን በእውነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህነኤል፣ ሄያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይህ እንደዚሁም ይህን ጸሎት ለሚከታተሉት ኃይል ጽን ሰጥተ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባለ ጋራ አንተ አድነን። አሚን በእውነት ከላይ ከሰማይ ወደ ቅድስት ድንግል ማርያም የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደሳት ኦፈረ ግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። የአንተን አማላጅነት በማልትና በሌሊት ተስፋ ስለምናደርግ ጥበቃ ክለዘወትር አይለየን። በዚህ የቅዱስ ገብርኤል የምልጃ ጸሎት አማካይነት በምድራዊት አጸደ መቅደስ ሆነን የምናቀርበውን ጸሎት አኮቴት በሰማያዊት አጸደ መቅደስ ሆነ ስማን። ቸርነትህና በጎነትህ በባሕሪ ያሉ ናቸውና አይነ ስጋችንን ለጸሎት፣ አይነ ልቦናችንን ለሃይማኖት አነሳሳልን። አቤቱ ገበርታ ዓመፃ የሚደመሰሱበት ኃይል በእጅህ ያለነውና ሰይፈ መዓቱን መዞ ጠላቶቻችንን ይደመሰሳቸው ዘንድ ሊቀ መላእክት ቅዱስ ገብርኤልን ላከው። ይህም እንደ ቸርነት ነው እንጂ እንደ በደላችን እንደ ኀጢአታችን ብዛት አይሁን። የእግዚአብሔር ልዩ ባለሟል ነህና እኔን አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን በነፍስም በስጋም ታደገን። ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የጥቅምት ወር ድርሳነ ገብርኤል ምዕራፍ አንድ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በሥልጣን አንድ የሚሆን የጌትነቱ ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬት የፈጠረው ትልቁም፣ ትንሹም ሊገዛለት የሚገባው ባለጸጋው፣ ድሃውም ሊገዛለት የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በጥቅምት በ19 ቀን የሚነገር የሚጸለይ በረከቱ አገልጋዩ ገብረ እግዚአብሔርን እንዲሁም እኛን ሁላችንን የሚጠብቀን ለዘላለም አሜን። የእመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸውም፣ በእናትና በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቅ ሽማግሌ ሰውን ፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእሷ ላይ ከመድረስ አስቀድሞ ካህን ዘካርያስም ወደ ቤተ መቅደስ ገብቶ የክህነት ልብስን ለብሶ ወደ እግዚአብሔር ለመነ፣ ስለ እሷ የሚያደርገውን ይገልጽለት ዘንድ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ በየበትራቸው ላይ ስማቸውን ጽፈ ወደ ቤተ መቅደስ አግባው። በበትሮቻቸውም ላይ ጸልይበት። በበትሩ ላይ እግዚአብሔር ምልክት ያሳየለት ማርያምን ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍም በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህም ነገር እጮኛዋ ተባለ፣ በእሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደ ነገራት ሆነና የእግዚአብሔር ቃል በማኅፀኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚህ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወደቀ። ይህን እንዲያደረገ ማን ነው? ማን ናሳታት? ማን ሳጠመዳት? ወዮልኝ እያለ ያለቅስ ጀመር። ከቤተ መቅደስ ድንግል ሆና የተቀበልኋትን ይህችን ልጅ እንዴት አደርጋታለሁ? ሔዋንን ክፉ እባብ እንዳሳታት ይህችንም እባብ ድንገት አስቷታልና፣ ወዮልኝ! እግዚአብሔር ከእሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት እንደዚህ እያለ ተነሥቶ ማርያምን ጠራት፣ እንዲህም አላት፤ ልጄ ሆይ ይህንን ሥራ ለምን ሠራሽ? የኔንም የአንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽ? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በህዝቡ መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርን ዘነጋሽ ሆነ አስቀድሞ በቅድስት ቅዱሳን ይኖር ሽውን እንደምን አላሰብሽውም? የእግዚአብሔርን መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበር ለምን አላሰብሽም? ማርያምም ይህን በሰማሽ ጊዜ ጽኑ ልቅሶን አለቀሰች፣ መናገርም ጀመረች እና እኔ ምንም ክፉ ነገር አላደረግሁም አለች። ዮሴፍም ይህ በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግሁ ሥጋዬንም እንዳላሳደፍኩ እንዳላረክስኩ እግዚአብሔር ያውቃል አለች። ዮሴፍም ይህን በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህም በኋላ መግለጡን ትቶ ሰውሬ ለእኔ ዘንድ ላኑራት አለ። ያን ጊዜም ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ ባንቃዕዶ ወደ እግዚአብሔር ለመነ። ክፉ ሥራ እንዳልሠራው አንተ ታውቃለህ ረቂቁ ነገርና ግዙፉ ነገር ሁሉ ከአንተ አይሰወርም። ንጽህት ድንግል ሆና ተቀበልኋት። አሁንም በእሷ ላይ ክፉ ነገር አልሰራሁም፣ የሆነችውንም አላወቅሁም። እንደ ምን ላድርጋት እያለ በሐዘንና በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በሕልሙ ነገረው። ዮሴፍ ሆይ ማርያምን ይዞ መሄድን አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡን ከኃጢአታቸው የሚያድናቸው ነው። ዮሴፍ ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርንም አመሰገነ። ስለዚህም የሊቀ መላእክቴ ቅዱስ ገብርኤል ብስራትን የደረሰ ሊቀ ጳጳሳት ቲራቅሊስ እንዲህ አለ። የድንግል ማኅፀኗ መላ እየገፋ ሄደ የንጽህትን ምስጢር ያለ ኃጢአት መሆኑን ባለማወቁ ዮሴፍ ይወዷን እየገፋ መሄድ ባየ ጊዜ ታወከ። የሚያውቀውንም ምስጢር ባየ ጊዜ በጽኑ የሐሳብ ባሕርም ወደቀ። የእግዚአብሔር መልአክ እስኪነጋገረው ድረስ ዮሴፍ ሆይ፣ ስለ እጮኛ ስለ ማርያም ጽንስ አንተ እንደምትጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ከእሷ የሚወለደው በመንፈስ ቅዱስ ነውና። ዳግመኛ ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ጸንሷን ዮሴፍ መጠራጠር ባደረገ ጊዜ እንዲሁ ነገረው። በአያት ጊዜ አደነቀ፣ የሚናገረውም ቸገረው። ምዕራፍ 2 ዮሴፍ ከእንቅልፉ በነቃ ጊዜ ለንጽህና ሰገደ። ነቢያት ስለ እሷ የተናገሩላት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው ብላቴናውንና እናቱን ይዘ ተመለስ ብሎ እስኪነግረው ድረስ ወደ ግብጽ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቲያን ወገኖች ወንድሞቻችን የመላእክት አለቆች ሚካኤልንና ገብርኤልንና ክብራቸው ንጹሕ ሩፋኤልንም አራቱንም የአምላክ መናብርትን ሀያ አራቱንም የሰማይ ካህናትን ክብራቸው ለሰው ወገን ሁሉ ይለመናሉና ለአራዊትና ለአእዋፍ ለፍጥረቱም ሁሉ በሰራዊት ጌታ ፊት ይሰግዳሉ ይቅር ባይ የምትሆን ጌታ የእጅህን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊት ቢስቱ ቢበድሉ ፈጣሪያቸው አንተ ባህሪያቸው ደካማ እንደሆነ ታውቃለህና፣ የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው፣ እንቅልፍ የለውም። እነሳቸው ግን ያንቀላፋሉና እሱ ረቂቅ ነው፣ እነሱ ግን ግዙፋን ናቸውና ሳር በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል ስለ ኀጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ፣ ቁራሽ እንጀራ፣ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ ኃጢአቱን ይቅርለዋለሁ፣ በጭንቅ ጊዜ ረደዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ ይላቸዋል። ይህን ኪዳን የሰጣቸውን እሱን የማያቋርጥ ምስጋናን ያመሰግኑታል። ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከእሳቸው ጋር በመገዛት ምስጋናን እናቅርብለት እነዚህን ወደ እሱ የሚለምኑ አማላጆች ለሰጠን ለእርሱ ምስጋና ይገባዋል እያልን ድኩማን አገልጋዮቹ እኛ ተስፋ እንዳንቆርጥ ለእሱም ለስሙም ምስጋና ይገባል። እርስ በራሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማችንን ስጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙን ብንጠጣው ከእኛ ጋር ሲኖር በለስላሳ ቃልናን ከእኛ ጋር ሲኖር ከኛ ጋር ሲኖር በለስላሳ ቃል እናናግረዋለን። ከኛ ትንሽ ሲርቅና ከፊታችን ሲለይ ግን በስውር እናማዋለን፣ እንዳይሰማብንም አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፈን በራሳችን ላይ ያለውን የኀጢአት ነቀፋ አንመለከተውም። አንተ ግብዝ አስቀድሞ ከዓይንህ ስንጥሩን አውጣ፣ ከዚያ በኋላ በወንድምህ ያለውን ጉድፍ ትመለከታለህ እያለ ሲመክረን ሲዘልፈን ቢያሙት የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደት ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያዋርዳል ያከብራል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልናደርግባት ይገባልን? አንደበታችን የእሱ በገና ናትና ምስጋናና ቅርብለት እንጂ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለች ስጋችን ትጠብሰዋለች የተሰወረች ነፍሳችንንም ትለበልባለች። የፍጥረት ሁሉ ባህሪ የአራዊት የእንስሳትም፣ የአዋፋትም የሚንቀሳቀሱትም ሁሉ ባህሪ የባህር አሳት ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናት፣ መጠንም የላት። የሚገድል መርዝንም የተመላሽ ናት። በእርሷ እግዚአብሔርን እናመሰግናለን። በእግዚአብሔር አምሳሌ የተፈጠረውንም ሰው በእርሷ እንረግመዋለን። በርሷ እግዚአብሔርን እናመሰግናለን በእግዚአብሔር አምሳል የተፈጠረውንም ሰው በእሱ እንረግመዋለን። በአንድ አፍ መርገምንና ምስጋናን በአንድ አንደበት ምስጋናና መርገም ሊነገር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊወጣ ሊመነጭ ይቻላልን? በለስ ዘይትን ማፍራት ይችላልን? እንደዚሁ ጣፋጭ ውሃ መራራ መራራውም ውሃ ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር በቀስታ ወንድሙን የሚያማውን አባረርኩ፣ አለ። ሰለሞንም ሕይወትና ሞት በአንደበት የተያዙ ናቸው አለ። ነብይታናም አትመኩ፣ ታላላቅ ነገርንም አትናገሩ፣ ጽኑ ነገርም ካንደበታቸው አይውጣ፣ ካፋቸው አይውጣለች። ነገር ግን በዚህ መልአክ ልመና ትእዛዙን እንፈጽም ዘንድ ኃይልን ይስጠን ለክርስቲያን ወገን ለሁላችንም፣ ለዘላለም አሜን። ምዕራፍ 3 የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው አማላጅነቱ በረከትና ረድኤቱ ከአገልጋዩ ገብረ እግዚአብሔር ጋር እንዲሁም ከእኔ ጋር ይህን ጸሎት ከሚከታተሉትም ጋር ከሁላችንም ጋር ይሁን፣ አሜን። በእውነት አንድ ፈላስፎሮን የሚባል ነጋዴ ነበር። የንግድ ገንዘብ ገዛ፣ ብዕልንም አጠራቀመ። ብዙ ገንዘብ ካጠራቀመ በኋላ ወደ ሀገሩ ሊሄድ ወደደ፣ ተመኘ። በመርከብም ተጭኖ በባህር ሶስት ቀን ያህል ሄደ። ጽኑ ነፋስ ተነስቶ በባህሩ ፊት ለፊት ነፈሰ። መርከበኞቹም ሊሰጥሙ እስኪቀርቡ ድረስ ትንሽ ጀልባ ይዘው መርከቡንም በውስጡም ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለጉ። ፈላስፎሮንም ፈራና እጅግ ተከዘ። የነፍሱንም ሞት ፈለገ፣ መሞትን ተመኘ። ሆዱ ተሸበረ፣ ሐሳቡ ሁሉ ተለወጠ። ከዚህች ሰዓት ጀምሮ እግዚአብሔርን አሰበው። አምላኬ ሆይ በፍጹም ልቤ አንተን አመልካለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ የረዳኝ ዘንድ ወደ እግዚአብሔር ለምንልኝ፣ ስለ እኔ በባሕር ውስጥ እሰጥም ዘንድ ስለቀረብኩ፣ በልብ ጭንቀት በጽኑ ሐዘን ሆኖ ለመነ። በዚያንም ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀልባውን አቆመ። የመዓልት ሶስት ሰዓት ያህል ፈዝዘው ቆዩ። የሚሄዱበትንም አላወቁም። ከመርከብ ወርደን እንሂድ ከማለትም ቀሩ፣ መሄድም ተሳናቸው። በእግዚአብሔርም ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ አገልጋዩ ገብረ እግዚአብሔርን እኔን፣ እንደዚሁም ሁላችንን የሚጠብቅ ለዘላለም አሜን። ምዕራፍ አራት የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። በረከቱ በጥምቀት የተወለድን ሁላችንን የሚጠብቅ ለዘላለሙ አሜን። ከቀኑም በአንድ ዕለት ቀን ገሪማ ለተባለው ለሮሙ ንጉሥ ለይስቅ ተገለጸለት። ወደ ጰንጠሌዮን ገዳም ሊሄድ ወደደ። የምድር መንግሥቱንም ጥሎ ትቶ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለምን ሁሉ ቢገዛ ለሰው ምን ይጠቅመዋል ያለውን የወንጌል ቃል አስታውሶ፣ ዳግመኛም ሰውነቱን ስለ እኔ ጠላትን ሰውነቱን በክብር ያገኛታል ያለውን ከዚህ በኋላ ባለምስራች የሆነ ሊቀ መላእክት ቅዱስ ገብርኤል መጣ። ብርሃን በሆኑ ክንፎቹ ተሸክሞ በአራት ሰዓት ከአባ ጰንጠሌዎን ገዳም ደጃ አደረሰው። የመንገዱ ርዝመት ግን አስር ወር ከአራት ቀን ያህል ይሆናል። በረከቱ ለዘላለሙ አገልጋዩ ገብረ እግዚአብሔርን እኔን፣ እንደዚሁም ይህን ጸሎት የሚከታተሉትን ሁላቸውን የሚጠብቅ አሜን። በእውነት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 ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ገብረ እግዚአብሔር ኃይለ ማርያም፣ ኃይለ ማርያም ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ምዕራፍ፣ ፍቅርተ ማርያም እና ወለተ መስቀል፣ ምህረተ ስላሴ፣ ወለተ ሐና፣ ወለተ ሐና፣ ወለተ መስቀል፣ ወለተ ኪሮስ፣ ሁለተ ማርያም ወለተ ጊዮርጊስ ወለተ ማርያም ወለተ ማርያም ወለተ ትንሳኤ ገብረ መድን ገብረ ስላሴ ወለተ ማርያም ወለተ ትንሳኤ ወለተ ኢየሱስ ወለተ ማርያም ወለተ ስላሴ ወለተ ጊዮርጊስ ወልደ ማርያም ተስፋ ስላሴ ወለተ ጻድቃን ወለተ ሚካኤል ወለተ መድን ወለተ ኢየሱስ ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ አናንያ ቀጸላ ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም እህተ ማርያም ኃይለ ማርያም ጸገነት እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ወለተ ኪዳን ኃይለ ማርያም ወለተ ሚካኤልና ወለተ ጊዮርጊስ ወልደ ተስፋ ሕይወት ወለተ አብራ ጽሆን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ፣ ወልደ የርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ ትንሣኤ፣ ጳውሎስ፣ ወለተ ህይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል

ወለተ መድህን ወልደ መድህን ወለተ ሰንበት ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ወለተ ሚካኤል ወለተ ኢየሱስ ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ማሪቱ ኃይሉ ወለተ ስላሴ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ገብረ ሚካኤል፣ ገብረ ስላሴ፣ ጌጤነሽ ደስታ፣ ገብረ ስላሴ፣ ወልደ ጊዮርጊስ፣ ገብረ ማርያም፣ ሙሉ ማሞ፣ ወለተ ስላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግሥተ ሰማ እያሳርፍልን አሜን። እግዚአብሔር አምላካችን እስካሁኗ ሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት